ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። አብሯችን ቆዩ። እስራኤል የመላ ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዘች። የሀገሪቱ ኃይል ሚኒስትር ሐማስ ቀሪ ታጋቾች እንዲለቀቁ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደ ገልጸዋል። የሀገሪቱ የኃይል ሚኒስትር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህ እርምጃ እንደተወሰደ ገልጸዋል። ሚኒስትሩ ኤሊ ካህን ይህንን ያስተላለፉት እስራኤል ከሁለት ሚሊዮን በላይ ህዝብ የሚኖርባት ጋዛ ማንኛውንም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ነው። ታጋቾቹን ለማስመለስ እንዲሁም በጦርነት ማግስት ማ በጋዛ ውስጥ አለመኖሩን ለማረጋገጥ ብቻችን ያሉ ማንኛውንም መሳሪያዎች እንጠቀማለን ከሆኑ ሁለት በቪዲዮ ባስተላለፉት መግለጫ ተናግረዋል። የኤሌክትሪክ ኃይል መቋረጥ በዋነኛነት ለግዛቷ ንጹህ መጠጥ አቅርቦት ወሳኝ በሆነው የጨዋማ ውሃ ማጣሪያ ፋብሪካዎች ስራ ላይ ከፍተኛ ተጽዕኖ እንደሚኖረው ተገልጿል። የእስራኤል መንግስት የውሃ አገልግሎት ሊቋረጥ እንደሚችል ፍንጭ ሰጥቷል። ሚኒስትሩ በመግለጫቸው ለጋዛ ሰርጥ የኤሌክትሪክ ኃይል አገልግሎት በአስቸኳይ እንዲቋረጥ ትዛስፈርም ያለው ብለዋል። እስራኤል በጦርነቱ ወቅት ጋዛን በሙሉ ከበባ አስገብታ ኤሌክትሪክ ጨምሮ መሰረታዊ የሚባል ባሉ አገልግሎቶችን ማቋረጧ ይታወሳል። የጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ ከአስር ቀናት በፊት የተጠናቀቀ ሲሆን ይህን ያልጽና ስምምነት ለማራዘም የሚደረገው ውይይት በያዝነው ነው ሰኞው በኳታር ይቀጥላል ተብሎ ይጠበቃል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። የጋዛ ኤሌክትሪክ አቅርቦት መቋረጥ በታጋቾች ላይም ተጽዕኖ እንደሚያሳድር ያስጠነቀቀው ሐማስ በበኩሉ ከግብፅ አደራዳሪዎች ጋር የተደረገው የተኩስ አቁሙ ውይይት መጠናቀቁን ገልጿል። በተጨማሪም የተኩስ አቁሙ ሁለተኛ ምዕራፍ በአስቸኳይ እንዲጀመር ጥሪውን አቅርቧል። የጋዛ የባህር ዳርቻ ግዛትና የመሰረተ ልማት አውታሮች በእስራኤል የተቀናጀ የማያቋረጥ ጥቃት ከፍተኛ ውድመት ደርሶባቸዋል። የግዛቲቷ ነዋሪዎች የኤሌክትሪክ ኃይል ለማግኘት ጄኔሬተሮች፣ እንዲሁም ሶላሮችን በመጠቀም ላይ ይገኛሉ። እስራኤል የጋዛን መሰረታዊ አገልግሎቶች በማቋረጣ ነቀፌታ እየተሰነዘረባት ይገኛል። የሰላማዊ ዜጎችን መሰረታዊ አገልግሎቶችን መንፈግ የጅምላ ቅጣት የሚያመለክ ምልክት ነው ሲል የተባበሩት መንግስት የሰብአዊ መብቶች ቢሮ አርብ ዕለት አስታውቋል። ፍልስጤማውያን ፕሬዚዳንታዊ እንዲሁም የፓርላማ ምርጫ እስኪያካሄዱ ድረስ ጋዛን የሚያስተዳድር ገለተኛ ኮሚቴ ለማቋቋም ለቀረበው ሀሳብ ሐማስ ድጋፉን ገልጿል። ኮሚቴው እስራኤል በኃይል በያዘቻት ዌስት ባንክን የሚያስተዳድረው የፍልስጤም አስተዳደር ፒኤ ጥላ ስር ተግባራቱን ያከናውናል። እስራኤል የፍልስጤም አስተዳደር ፒኤ በጋዛ የትኛውንም ሚና አልቀበልም ያለ ሲሆን ነገር ግን ከጦርነቱ በኋላ ሊኖር ስለሚችል አስተዳደር አማራጭ አላቀረበችም። ሐማስ መስከረም መጨረሻ ላይ በተፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ወር በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ሕጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመልክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። በሌላኛው ዜናችን የሰሜን ኮሪያ መረጃ መንታፊዎች ከዘረፉት 15 ሚሊዮን የክሪፕቶ ገንዘብ 300 ሚሊዮን ዶላር በጥሬ ማውጣታቸው ተነገረ። ለሰሜን ኮሪያ አገዛዝ እንደሚሰሩ የሚታመኑ መረጃ መንታፊዎች ከዘረፉት 15 ቢሊዮን ዶላር የበየነ መረብ ገንዘብ ክሪፕቶ ከረንሲ 300 ሚሊዮን ዶላሩን በጥሬ ማውጣታቸው ተነግረዋል። ላዘርስ ቡድን እየተባሉ የሚጠሩት መንታፊዎቹ ከሁለት ሳምንት በፊት ባይባይት ከተባለ የበየነ ገንዘብ ኩባንያ ትልቅ ዲጂታል ገንዘብ መዘረፋቸው ታውቋል። ባለፈው የካቲት 14 ወንጀለኞቹ ከባይባይት አቅራቢያ በሚስጥር የገንዘብ ዝውውሩን በመመንተፍ ድርጅቱ ወደ ራሱ ቦርሳ የላከ መስሎት ወደ መንታፊዎቹ ልከዋል። የድርጅቱ ስራ አስፈጻሚ ቤንዙን ገንዘቡ እንዳልተወሰደ ለደንበኞቻቸው ማረጋገጫ ሰጥተው ነበር። ዘረፋው ከተፈጸመበት ቀን ጀምሮ መረጃ መንታፊዎቹ ጥሬ ገንዘቡን አውጥቶ መጠቀም እንዳይችሉ ክትትል ሲደረግባቸው ቆይቷል። የዘረፋ ባለሙያዎቹ ቡድን ገንዘቡን ለሰሜን ኮሪያ አገዛዝ፣ ለመከላከያ ልማት ለማስገባት ሌት ተቀን እንደሚሰራ ይናገራሉ። በበይነ ገንዘብ ዝርፊያ ከሚታወቁ መንታፊዎች መካከል የሰሜን ኮሪያዎቹ ገንዘቡን በማጠብ ሁሉም ወደር የላቸውም ይላሉ አሜሪካና አጋሮቿ በቅርብ ዓመት በርካታ መረጃዎችን በመመንተፍ ሰሜን ኮሪያ ለወታደራዊና የኑክሌር ልማቷ ታውላለች በሚል ይከሳሉ ከባይቢት ከተዘረፈው ገንዘብ 20 በመቶ የገባበት ባለመታወቁ መመለስ እንደማይችል ድርጅቱና መርማሪዎቹ ተናግረዋል ድርጅቱ ከዝርፊያው በኋላ የተዘረፈውን ገንዘብ ብድር ወስዶ መተካቱን የገለጸ ሲሆን ላዘርስ ቡድን ላይም ጦርነት ማወጁን አስታውቋል መንታፊዎቹ የዘረፉትን በይነ ገንዘብ በሚታወቁ ማስተላለፊያ አገልግሎቶች እንደዶራል በመሳሰሉ መደበኛ ገንዘቦች ለመቀየር ከሞከሩ ገንዘቡ

እስካሁን በዚህ መንገድ ሃያ የሚሆኑ ሰዎች አርባ ሚሊዮን ዶላር የሚያወጣ በይነ ገንዘብ እንዳይተላለፍ ቢያግዱም ባለሙያዎቹ ግን የቀረውን ገንዘብ ለማስመለስን ብዛም ተስፋ አይታያቸውም። ሰሜን ኮሪያ ካላት የምንተፋና የገንዘብ ማጠብቃት አንጻር የቀረውን ገንዘብ ለማስመለስ ያለው እድል አነስተኛ ነው ይላሉ። ከዚህ በተጨማሪም ዝውውሩን ተከታትሎ ለማገድ ሁሉም የበየነ ገንዘብ ኩባንያዎች ተባባሪ አለመሆን የተረፈውን ገንዘብ ለማስመለስ እንደ ችግር ታይቷል። ሰሜን ኮሪያ እስካሁን ላዘርስ ከተባለው ቡድን ጀርባ እንዳለች አምና የማታውቁ ሲሆን ገንዘቡን ለማግኘት ሲባል ግዙፍ መረጃ በመንተፍ በመላው ዓለም ስሟ የሚጠቀስ ብቸኛው ሀገር ናት። ከዚህ ቀደም ቡድኑ ባንኮችን ኢላማ የሚያደርግ ሲሆን ባለፉት አምስት ዓመታት የበይነ ገንዘብ ኩባንያዎችን ማጥቃት ላይ አተኩሯል። ዘርፉን ብዛም ቁጥጥር የማይደረገበትና የተመዘበረን ገንዘብ ለማስመለስ ጥቂት አማራጭ መንገዶች ብቻ ያሉት ነው። በቅርብ ጊዜ ከሰሜን ኮሪያ ጋር የተያያዙ አራት መንተፋዎች አሉ ሲሆን እንደ አውሮፓውያን አቆጣጠር በ223 ሚሊዮን ዶላር የሚጠጋ የበይነ ገንዘብ ተዘርፏል። በ200 የአሜሪካ የላዘርስ ቡድን አካል በመሆን ሰሜን ኮሪያውያንን በአስቸኳይ ከሚፈለገው ወንጀለኞች ዝርዝር ውስጥ ታስገብታለች። ነገር ግን ግለሰቦቹ ሰሜን ኮሪያ ያለቀው ካልወጡ በስተቀር በቁጥጥር ስር የመዋላቸው እድል እጅግ ዝቅተኛ ነው በሌላኛው ዜናችን የካናዳ ቀጣዩ ጠቅላይ ሚኒስትር ከአሜሪካ ጋር የተጀመረውን የንግድ ጦርነት ለማሸነፍ ቃል ገቡ። ጀስቲን ትሩዶን ለመተካት ያሸነፉት ቀጣዩ የካናዳ ጠቅላይ ሚኒስትር ማርክ ካርኒን አለመረጋጋት የገጠማትን አገር ሲረከቡ ከፕሬዚዳንት ትራምፕ ጋር አገራቸው የገባቸውን የንግድ ጦርነት ለማሸነፍ ቃል ገብተዋል። የቀድሞው የብሔራዊ ባንክ ገዢ ሶስት የሊበራል ፓርቲ ተቀናቀኞቻቸውን በማሸነፍ የስራ መልቀቂያ ያስገቡትን ጀስቲን ትሩዶን ይተካሉ። የ59 ዓመቱ ማርክ ካርኒን ድላቸውን ተከትሎ ባደረጉት ንግግር ካናዳ ላይ ታሪፍ የጣሉት ፕሬዚዳንት ትራምፕን በመወረፍ አሜሪካ ስህተት ልትሰራ ይገባም፣ ብለዋል። እንደ ሆኬው ጨዋታ በንግድም ካናዳ ታሸንፋለች ብለዋል። በሚቀጥሉት ቀናት ቃለ መሐላ ፈጽመው አዲሱ የካናዳ ጠቅላይ ሚኒስተር ይሆናሉ ተብሎ የሚጠበቁ ሲሆን ለቀጣዩ ጠቅላላ ምርጫ ሊበራል ፓርቲን ይመራሉ ተብሏል። ተመራጩ ጠቅላይ ሚኒስትር ከዚህ ቀደም በሕዝብ ምርጫ የሚያዙ ስልጣኖችን ይዘው አያውቁም። የፓርቲው የስልጣን ፉክክር የጀመረው ባለፈው ጥር ፕሬዚዳንት ትሩዶ አስር ዓመት ከሚቀርብ የስልጣን ቆይታ በኋላ የስራ መልቀቂያ ማስገባታቸውን ተከትሎ የመጣ ነው። ትሩዶ በኑሮ ውድነትና በመኖሪያ ቤት ቀውስ ምክንያት ሕዝባዊ ተቀባይነታቸው በመቀነሱ ከስልጣን ሊለ ከፓርቲያቸው ውስጣዊ ግፊት ገጥሟቸዋል። እሁድ ምሽት በተካሄደው ምርጫ ማርክ ካርኒ 85.9 በመቶ ድምፅ በማግኘት የቅርብ ተፎካካሪያቸውን የቀድሞ የገንዘብ ሚኒስተር ካርሲታን ፍሪላንድን አሸንፈዋል። በዚህ ምርጫ 150 ሺህ ሰዎች ድምፅ መስጠታቸውን ፓርቲው አስታውቋል። በእንደራሴዎቹ ምክር ቤት አናሳ ወንበር ያለውን መንግስታቸውን የሚመሩት ካርኒ አጠቃላይ ምርጫ እንዲደረግ ጥሪ ያቀርባሉ አለያም ተቀናቃኛቸውን በሚቀጥለው ወር እምነት በማጣት ድምፅ ከስልጣን ሊያሰናብቷቸው ይችላሉ። ገዢው ሊበራል ፓርቲ ከቱራዶ መልቀቂያ ማስገባት በኋላ ያልተጠበቁ የፖለቲካ ለውጦችን ያስተናገደ ሲሆን በተለይም አዲሱ የአሜሪካ ፕሬዚዳንት ትራምፕ የንግድ ዛቻ እና ካናዳን የመጠቅለል ፍላጎት ካናዳውያንን አስደንግጧል። የተመራጩ ጠቅላይ ሚኒስትር የድል ንግግር በአብዛኛው የአሜሪካ ትልቋ የንግድ አጋር በሆነችው ካናዳ ላይ ትራምፕ በጣሉት ያለአግባብ ታሪፍ ላይ ያተኮረ ነበር። ባለፈው ሳምንት አሜሪካ በካናዳ ምርቶች ላይ 25 በመቶ ታሪፍ ጥላለች። ካናዳም ለእርምጃው ምላሽ በመስጠት በአሜሪካ ምርቶች ላይ ታሪፍ የጣለች ሲሆን የአሜሪካ እርምጃ የአገሪቱን ኢኮኖሚ ለመጣለ የተወሰደ ነው የሚል ክስ ቀርቦበታል። ካርኒ በንግግራቸው ትራምፕ ካናዳውያን ሰራተኞችን፣ ቤተሰቦችና ንግዶችን እያጠቁ ነው ብለዋል። ታዳሚው አሜሪካንን የሚቃወም ድምፅ ሲያሰማ እንዲሳካለት አናደርግም ሲሉ አክለዋል። ማርክ ካርኒ መንግስታቸው አሜሪካ ክብር እስክታሳያቸው ድረስ በአሜሪካ ምርቶች ላይ የተጣለው ታሪፍ እንደሚጸና ተናግረዋል። የካናዳ ኢኮኖሚ ከአሜሪካ ጋር ባለው ትልቅ የንግድ ልውውጥ የተመሰረተ ሲሆን በትራምፕ የሚጣለው ታሪፍ ሙሉ በሙሉ ገቢራዊ ከሆነ ኢኮኖሚ ውድቀት ስጋት ሊያጋጥመው እንደሚችል ይጠበቃል።